በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬ ቪዲዮችን ይዘንላቸው የመጣን ደግሞ አረፍተ ነገሮችን እየመሰረትን የተጓደሉትን ባዶ ቦታውን ሙሉ ነው። ባዶ ቦታውን የሚስማማውን እዚህ ጋር ቁጭ ካሉት እነዚህ አሉ። ለምሳሌ ተዘርዝረው የወጡ እነዚህ፣ ተከለች፣ ውሃ፣ አበባ ተደሰተች፣ የሚሉታሉ እነዚህ። እነዚህን አሟልተን መጻፍ ነው። እስኪ እነዚህን የትኛው ከየትኛው ላይ ይስማማዋል የሚለውን እየጻፍ ነው፣ ወይም ደግሞ ክፍት ቦታው ላይ እየሞላን እያነበብን መለማመድ ማለት ነው። የተጓደሉ ቃላትን እየሞላን እስኪ ፍሎሬዳ አበባውን እያየች ዳሽ እሺ፣ ፍሎሪዳ አበባውን እያየች ዳሽ። እዚህ ላይ እየጻፋችሁ ያዙና የሚሆነውን መልስ የትኛው መልስ ይሆናል? እያየች ተከለች፣ ውሃ፣ አበባ፣ ተደሰተች፣ እዚህ ጋር የሚመቸው ነው ወይም ደግሞ የዚህ ክፍት ቦታ ተስማሚ ሆነዋል ብላችሁ ያሰባችሁትን ቃል እዚህ ከተዘረዘሩት ጽፋቸው የያዙ እና መልሳችን ደግሞ በሚቀጥለው ቪዲዮችን እናያለን። እዚህ ቀጥሎ፣ እሺ፣ ፍሎሬዳ አበባ ፍሎሬዳ አበባውን እያየች ዳሽ የትኛው መልስ ይሆን ከዚህ ካሉት አራት አማራጮች ጻፉና ቼክ ታረጋላችሁ ማለት ነው፣ መልሱን አሁን እዚሁ ስለምንሰራው ቼክ ታረጋላችሁ። የትኛው ይሆናል? እሺ ያዛችሁ። ፍሎሬዳ አበባውን እያየች እያየች ዳሽ። እሺ ፍሎሬዳ አበባውን እያየች ዳሽ እዚህ ጋር የትኛው ቃል ቢሆን ይስማማል? እሺ ቀጣይ ደግሞ አስቴር አስቴር አስቴር ቆፍራ አበባ ዳሽ አስቴር ቆፍራ አበባ ዳሽ እስኬዝኛው የትኛው ቃል ይስማማዋል? በእስክርቢቷችሁ ጽፋችሁ ያዙና ኋላ መልሱን ስንሰራው ታረጋግጣላችሁ ማለት ነው። እሺ ከነዚህ ካሉት አማርጣችሁ ነው። እነዚህን የምትሞሏቸው ተከለች፣ ውሃ፣ አበባ፣ ተደሰተች። እሺ አስቴር ቆፍራ አበባ ዳሽ። እሺ ያዛችሁ። እሺ የትኛው እንደሚስማማው ከዚህ ከመረጣችሁ ወደ ቀጣዩ እንሂድ። ወደ ሶስተኛው ሶስተኛው፣ አለሙ አለሙ አትክልቱን ዳሽ አጠጣ አለሙ አትክልቱን ዳሽ አጠጣ። እሺ አለሙ አትክልቱን ዳሽ አጠጣ። ከዚህ አሁንም መርጣችሁ ትይዛላችሁ። የትኛው ቃል ነው ቢሆን ነው የሚስማማው እዚህ አረፍተ ነገር ጋር ልሄድ የሚችለው የትኛው ነው ብላችሁ እዚህ ትመርጣላችሁ ማለት ነው። አለሙ አትክልቱን አለሙ አትክልቱን ዳሽ አጠጣ። እሺ ከዚህ ጋር ከያዛችሁ አሁን ደግሞ አራተኛ አራተኛ ሰለሞን ሰለሞን የፍቅረኛው ሰለሞን የፍቅረኛው ዳሽ ሰጣት። ሰለሞን የፍቅረኛው ዳሽ ሰጣት። ያንመዚ ከዚህ መርጣችሁ ሚስማማውን ቃል ጽፋችሁ ያዙ። የትኛው ቃል ነው እዚህ አረፍተ ነገር ጋር ሊሄድ የሚችለው? ሰለሞን የፍቅረኛው ዳሽ ሰጣት። እሺ ያዛችሁ። እሺ አሪፍ። አሁን ይህን በደንብ ቸክ አርጉና ወደ መልሳችን እንሄዳለን ማለት ነው። ፍሎሪዳ አበባውን ያየች ዳሽ። እሺ አስቴር ቆፍራ አበባ ዳሽ። አለሙ አትክልቱን ዳሽ አጠጣው። እሺ፣ ሰለሞን የፍቅረኛው ዳሽ ሰጣት። እሺ፣ ይህን ከያዛችሁ በተስማሚ ቦታቸው እንዲሆኑ አድርጋችሁ ከያዛችሁ ወደ መልሳችን እንሂድና ቸክ ታደርጋላችሁ ማለት ነው። አሁን ቀጥታ ወደ መልሳችን ወደ መልሳችን ስንገባ ወደ መልሳችን ስንገባ። እሺ ፍሎሪዳ አበባውን እያየች ዳሽ ነበር። ምን ነው መልሱ? ተደሰተች። ፍሎሪዳ አበባውን እያየች ተደሰተች። ተደሰተች ብላችሁ ጽፋችሁ ከሆነ ትክክል ናችሁ ማለት ነው። ፍሎሪዳ አበባውን እያየች ተደሰተች። ፍሎሬዳ አበባውን እያየች ተደሰተች። እሺ፣ ሁለተኛ አስቴር ቆፍራ አበባ ዳሽ ነበር ቢል እዚህ የሚስማማው ቃል ተከለች፣ ቆፍራ አበባውን ተከለች። አስቴር ቆፍራ አበባውን ተከለች። ተከለች የሚለውን መርጣችሁ ከሆነ ልክ ናችሁ ማለት ነው እሺ ተከለች ሚለውን ከመረጣችሁ ልክ ናችሁ። ወደ ሶስተኛ ስነት ደግሞ አለሙ አትክልቱን ዳሽ አጠጣ ነበር የሚለው። እዚህ ጋ አለሙ አትክልቱን ውሃ አጠጣ እንደዚህ ብላችሁ ሰርታችሁ ከሆነ ልክ ነው፣ ወይም አርፍተ ነገሩን ሙሉ መልእክት እንዲያስተላልፍ አድርጋችሁታል ማለት ነው። አለሙ አትክልቱን ውሃ አጠጣ። ይኸው ከክፍት ቦታው ላይ ወይም ደግሞ ዳሽ ከነበረው ላይ ውሃ ሚል ምርጫ ይዛችሁ ወይም ይህን መርጣችሁ ከሆነ ምርጫችሁ ልክ ነው ማለት ነው። እሺ አራተኛ ሰለሞን የፍቅረኛው ዳሽ ሰጣት፣ ሰለሞን የፍቅረኛው ዳሽ ሰጣት ነበር የሚል መልሱ፣ ይህን አበባ የሚለውን አራ ለአራተኛው ምርጫ መርጣችሁ ከሆነ ልክ ናችሁ ማለት ነው። ሰለሞን የፍቅረኛው አበባ ሰጣት። ሰለሞን የፍቅረኛው አበባ ሰጣት። ስለዚህ እንዲያርጋችሁ መርጣችሁ ከሆነ ልክ ናችሁ ማለት ነው። ልክ እንደዚህ እያደረግን እንለማመድ ያለን ማለት ነው። ይህ አሁን ክፍት ቦታው ላይ ስንሞላው ሙሉ መልዕክት ሙሉ መልዕክት እንዲያስተላልፍ ሆኗል ማለት ነው። ፍሎሪዳ አበባውን እያየች ተደሰተች። ሁለተኛ አስቴር ቆፍራ አበባ ተከለች። ሶስተኛ አለሙ አትክልቱን ውሃ አጠጣው። አራት ሰለሞን የፍቅረኛው አበባ ሰጣት። ልክ እንደዚህ እያደረግን መለማመድ ማለት ነው። እሺ ይህኛው ደግሞ ምርጫ ነው። ይህኛው ምርጫ ነው። እዚህ ዳሽ ወይም ክፍት ቦታው ላይ የሚስማማውን ነው የምትመርጡ። ምግብ ከመብላታችን በፊት፣ ምግብ ከመብላታችን በፊት ዳሽ በሳሙና መታጠብ አለብን። እሺ፣ ምን ይላል? ምግብ ምግብ ከመብላታችን በፊት ዳሽ በሳሙና መታጠብ አለብን፣ መታጠብ አለብን። እሺ እዚህ ጋ የሚስማማው የትኛው ምርጫ ነው? ወይም ደግሞ የትኛው ንባብ ነው? ሀ እጃችን ለጤና ተቋም አመርኋ ማጣራት መ ዘወትር እስኪ እንደገና አንብበው። እጃችን፣ ለጤና ተቋም፣ ሐመር፣ ውሃ ማጣራት፣ መዘወትር። እሺ፣ ይህን ስናነበው ምግብ ከመብላታችን በፊት ዳሽ በሳሙና መታጠብ አለብን፣ ዳሽ በሳሙና መታጠብ አለብን። እሺ፣ ከዚህ ካለው ምርጫ ምግብ ከመመገባችን በፊት ማድረግ ያለብን ነገር የትኛው ነው? እጃችን፣ ጤና ተቋም፣ ማጣራት፣ ዘወትር። እስኪ ከዚህ ይስማማዋል የምትሉት የዚህ ምግብ ከመብላታችን በፊት ምን ማድረግ አለብን ሚል ወይም ደግሞ የሚስማማው ቃል የትኛው ነው እዚህ ምርጫ ያዙ እና በቀጣዩ ደግሞ መልሱን አብረን እንሰራዋለን ማለት ነው። እሺ መረጣችሁ። እጃችን፣ ለጤና ተቋም፣ ማጣራት፣ ዘወትር። እሺ ወደ ሁለተኛው እንሄድ። መልሱን ይህን አንብበን ከጨረስን በኋላ እንሰራዋለን ማለት ነው። እስከዛ እናንተ ይስማማዋል የምትሉት መልስ ትይዛላችሁ ማለት ነው። እሺ የግል ንጽህናችን የግል ንጽህናችን የግል ንጽህናችን ዳሽ መጠበቅ ይኖርብናል ይኖርብናል የግል ንጽህናችን ዳሽ መጠበቅ ይኖርብናል። እሺ እጃችን፣ ለጤና ተቋም አመርሃ፣ ማጣራት፣ መዘወትር የዚህኛው የሚሆነው መልስ የትኛው ነው? የግን ንጽህናችን ዳሽ መጠበቅ ይኖርብናል። እጃችን፣ ለጤና ተቋም አመርሃ፣ ማጣራት መዘወትር የዚህኛው የሚስማማው የትኛው ነው? የግል ንጽህናችን ብሎ እዚጋ የትኛውን ቃል ብናደርገው ይስማማዋል? እዚ ጋ እጃችን ነው? ለጤና ተቋም ነው? አመርሃ ማጣራት ነው? መዘወትር ነው? የትኛው ነው? እሺ ያዛችሁ። እሺ ወደ ሶስተኛው እንሂድ ወደ ሶስተኛ ስነድ ንጽህናችንን ንጽህናችንን በመጠበቅ ንጽህናችንን በመጠበቅ ራሳችን ራሳችን ዳሽ እንከላከላለን ራሳችን ዳሽ እንከላከላለን እስኪ ንጽህናችን በመጠበቅ ራሳችን ዳሽ እንከላከላለን። እስኪ ለዚህ ክፍት ቦታ ደግሞ የሚስማማው የትኛው ነው? ማጣራት፣ ለዘወትር፣ አመርሃ፣ እጃችን፣ መከበሽታ የትኛው መልስ ነው የሚሆነው? ንጽህናችን በመጠበቅ ራሳችን ዳሽ እንከላከላለን ከምን እንከላከላለን? ከምን ነው እንከላከለው፣ መልስ የሚሆነው ምርጫ ጽፋችሁ ያዙና በጋራ መልሱ እንሰራለን ማለት ነው። እሺ ሀ ማጣራት፣ ለዘወትር አመራሃ፣ እጃችን፣ መ ከበሽታ። እሺ ያዛችሁ፣ ወደ አራተኛው እንሂድ። አራተኛው አራተኛው ስንሄድ የምንጠጣውን ውሃ የምንጠጣውን ውሃ ዳሽ ይኖርብናል። እሺ፣ የምንጠጣውን ውሃ ምን ይኖርብናል? ዳሽ ይኖርብናል። እሺ፣ ምን ማድረግ ይኖርብናል? ጤና ተቋም፣ ለከበሽታ አመር፣ ውሃ ከእጃችን መማጣራት የትኛው መልስ ይስማማዋል? የምንጠጣውን ውሃ ዳሽ ይኖርብናል። ጤና ተቋም ለከበሽታ አመር ውሃ እጃችን መማጣራት እስኪ መልስ የምትሉትን ወይም ደግሞ ይስማማዋል የምትሉትን ምርጫ የያዙና ወደ አምስተኛው እንሄድና መልሱን በጋራ እንሰራለን ማለት ነው እሺ። እሺ ወደ አምስተኛው ስንገባ የህመም የህመም ስሜት የህመም ስሜት ሲሰማን ቶሎ ወደ ዳሽ መሄድ ወደ የት መሄድ ነው? እስኪ ያጨነንበው የህመም ስሜት ሲሰማን ቶሎ ወደ ዳሽ መሄድ ቶሎ ወደ ዳሽ መሄድ ወዴት መሄድ ማጣራት ለእጃ እጃ ች ምርሃ ጤና ተቋም መዘወትር ከዚህ ይሆናል፣ ወይም ደግሞ መልስ ይሆናል ያልነውን ወይም ይስማማል ያልነውን እንመርጣለን። መልሱን በጋራ እንሰራለን ማለት ነው። እሺ አሁን ደግሞ የያዛችሁትን መልስ ቸክ ታደርጋላችሁ ማለት ነው። ጥያቄውን በዛ አይተናል፣ እዚያኛው ቪዲዮ። እዚህ ጋር ደግሞ መልሳችን ማለት ነው። እሺ ምግብ ከመብላታችን በፊት ዳሽ በሳሙና መታጠብ በሳሙና መታጠብ አለብን። ምግብ ከመብላታችን በፊት ዳሽ በሳሙና መታጠብ አለብን። እሺ በምን መታጠብ አለብን? ምግብ ከመመገባችን በፊት እጃችን ጤና ተቋም ማጣራት ዘወትር ይላል። ምግብ ከመመገባችን በፊት እንደምናረግ እጃችን ነው የምንታጠብ። ስለዚህ ሃ ብላችሁ ይዛችሁ ከሆነ መልሳችሁ ልክ ናችሁ ማለት ነው። ምግብ ከመመገባችን በፊት እጃችን መታጠብ አለብን ማለት ነው። እሺ ሁለተኛው የግል ንጽህናችን፣ የግል ንጽህናችን ዳሽ መጠበቅ ይኖርብናል። እሺ የግል ንጽህናችን ዳሽ መጠበቅ ይኖርብናል ይላል። እጃችን ጤና ተቋም አመራሃ ማጣራት መልሳችን የሆነው ዘወትር ነው። የግል ንጽህናችን መቼ ነው የምንጠብቀው? ሁሌም ወይም ዘወትር ማለት ነው። ስለዚህ መብላችሁ ከሆነ መልሳችሁ ትክክል ናችሁ ማለት ነው። መ የግል ንጽህናችን ዘወትር መጠበቅ ይኖርብናል ይሆናል ማለት ነው መልሱ። እሺ ሶስተኛ ንጽህናችንን በመጠበቅ ራሳችንን ዳሽ እንከላከላለን። እሺ ንጽህናችንን በመጠበቅ ራሳችን ዳሽ እንከላከላለን። እሺ እስከዚስ ማን ያላችን ትመልሱ። እሺ ንጽህናችን በመጠበቅ ራሳችን ዳሽ እንከላከላለን ከበሽታ መከበሽታ፣ ብላችሁ ከሆነ ስለዚህ በትክክል መርጣቸዋል ማለት ነው። እሺ ከበሽታ። ስለዚህ ዚ አንስ ስናሟላው ንጽህናችን በመጠበቅ እራሳችን ከበሽታ እንከላከላለን። እሺ መብላችሁ ከሆነ ልክ ናችሁ ማለት ነው። ያዛችሁትን ቸክ እያደረጋችሁ ትለማመዳላችሁ። አራተኛው ደግሞ የምንጠጣውን ውሃ ዳሽ ይኖርብናል። እሺ የምንጠጣውን ውሃ ዳሽ ይኖርብናል። እስኪ የምንጠጣውን ውሃ ዳሽ ይኖርብናል። ምን ይኖርብናል? ጤና ተቋም ለበሽታ ከበሽታ አመራ እጃችን መማጣራት ማጣራት ብላችሁ ይዛችሁ ከሆነ ስለዚህ መልሳችሁ ልክ ናችሁ ማለት ነው። ማጣራት የምንጠጣውን የምንጠጣውን ውሃ ማጣራት ይኖርብናል፣ ይሆናል ማለት ነው። እሺ አምስተኛና የመጨረሻው የህመም ስሜት ሲሰማን ቶሎ ወደ ዳሽ መሄድ ቶሎ ወደ ዳሽ መሄድ። እሺ የህመም ስሜት ሲሰማን ቶሎ ወደ ዳሽ መሄድ ማጣራት ለእጃችን አመርሃ ጤና ተቋም መዘወትር። እሺ እዚህ ላይ አመርሃ ወደ ጤና ተቋም ብላችሁ ከሆነ መልሳችሁ ልክ ናችሁ። ወይም ደግሞ አረፍተ ነገራችን ሙሉ ሆኗል ማለት ነው፣ አሟልተናል ማለት ነው። እየደጋገማችሁ እያያችሁ፣ አንደኛ ቁም ነገር አዘል ነው፣ ብዙ ነገር ታገኙበታላችሁ። ቪዲዮ ሙሉ ለሙሉ ይዩት። ሁለተኛ ደግሞ አረፍተ ነገር መስራት ትለማመዳላችሁ፣ ማንበብ ብዙ ነገር ታገኙበታላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ ውስጥ እስክንገናኝ ድረስ መልካም ጊዜ። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬው ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ።